ዩክሬን በአሜሪካ የቀረበላትን አወዛጋቢ የስምምነት ሀሳብ እንደሆነ ሲነገር የቆየውን የማዕድን ስምምነት መፈረሟ ተሰምቷል። አሜሪካን በርካታ ከሆኑት የዩክሬን የማዕድን ሀብቶች ተጠቃሚ እንድትሆን እንደሚያስችላት ሲነገር የቆየው ይህ ስምምነት በሁለቱ ሀገራት መካከል መፈረሙ ተገልጿል። የዚህ ስምምነት መፈረም አሜሪካ ጦርነቱ እንዲቆምና በሩሲያ ላይ ጫና እንድታበረታ ሊያደርጋት ይችላል ተብሏል። ይህም በአሜሪካና በሩሲያ መካከል ያለውን ግንኙነት ሊያካርረው እንደሚችል ቅድመ ግምቶች እየወጡ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሀገራቸው አሜሪካ በጆ ባይደን አስተዳደር ዩክሬን ከሩሲያ ጋር እያደረገችው በነበረው ጦርነት ለዩክሬን ያደረጉትን የጦር መሳሪያና ወታደራዊ ድጋፍ አገሪቱ ባላት የማዕድን ሀብት እንድትከፍል ለማድረግ ግፊት እያደረጉ ቆይተዋል። ትራምፕ ይህ ጥረታቸው ሰምሮ ሀገራቸው አሜሪካ ከዩክሬን የማዕድን ሀብት ተጠቃሚ መሆን የሚያስችላትን ስምምነት መፈራረማቸው ተሰምቷል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ፕሬዚዳንቱ ያቀረቡት የማዕድን ስምምነት ተጠቃሚነት ሀሳብ አነጋጋሪ ሆኖ ቆይቷል። ዩክሬን ሊቲየምና ቲታንየምን ጨምሮ ወሳኝ የሆኑ ማዕድናትን እንዲሁም ከፍተኛ መጠን ያለው የድንጋይ ከሰል፣ የጋዝ፣ የዘይትና የዩራኒየም ክምችት ባለቤት ናት። ዩክሬንም እነዚህን ማዕድናት ሀገሪቱ ከጦርነቱ በኋላ ራሷን መልሳ የምታቋቁምበት በመሆኑ ይህንን ስምምነት መቀበል እንደማትፈልግ የሀገሪቱ ፕሬዚዳንት ቮሎዲሚር ዜሌንስኪ ገልጸው ነበር። በዚህም ዜሌንስኪ አገራቸው ብርቅዬ የሆኑትን የማዕድናት ድርሻ አሜሪካ እንድትሰጣት ያቀረበችውን ጥያቄ ውድቅ አድርገው አገራችንን መሸጥ አንችልም በማለት ውድቅ አድርገውት ነበር። ይሁን እንጂ ዶናልድ ትራምፕ ዜሌንስኪ ይህንን ሀሳብ እንደማይቀበሉ ካሳወቁ በኋላ አገሪቱ ለኬቭ የምታደርገውን ወታደራዊ እርዳታ ያቆመች ሲሆን ከዛ ባለፈም የምታደርግላትን የደህንነት መረጃዎች በማቆም ወደ ስምምነቱ እንድትመጣ መጠነ ሰፊ ግፊት አድርገዋል። በመጨረሻም ተሳክቶላቸው ሁለቱ ሀገራት ይህንን ስምምነት መፈራረማቸው ተገልጿል። ስምምነቱ አሜሪካና ዩክሬን የጋራ ባለቤት የሚሆኑበት የጋራ መልሶ ግንባታ ኢንቨስትመንት ማቋቋሚያ ፈንድ እንዲከፈት የሚያደርግ መሆኑ የተሰማ ሲሆን ይህም ሁለቱ ሀገራት በዩክሬን መዋለ ነዋያቸውን እንዲያፈሱ የሚያስችል መሆኑ ተገልጿል። ይህ የጋራ ኢንቨስትመንት ፈንድ ዩክሬን ሶስት ዓመታት ሙሉ ከሩሲያ ጋር ባደረገችው ጦርነት የወደሙ መሰረተ ልማቶቿን መልሳ እንድታለማም የሚያስችል እንደሆነ ነው የተነገረው። የአሜሪካ የፋይናንስ ዋና ጸሐፊ የሆኑት ስኮት ቤሴንት ስምምነቱ አሜሪካ ለሰላም ያላትን ቁርጠኝነት ያሳየ እንደሆነ የተናገሩ ሲሆን፣ ይህም ሉዓላዊት ነጻና የበለጸገች ዩክሬንን ለማየት የሚያስችል እንደሆነም ነው ሲናገሩ የተደመጡት። ከዛ ባለፈም ይህ ስምምነት ዶናልድ ትራምፕ የዩክሬንና አሜሪካን ሰዎች ለማቀራረብና በዩክሬን ጦርነትን ለማስቆም የሚያግዝ እንደሆነም ነው ሲናገሩ የተሰሙት። ይህ ስምምነት አሜሪካና ዩክሬን በጋራ ለሚያቋቁሙት የጋራ ኢንቨስትመንት ገንዘብ እንዲለገስ የሚያስችል እንደሆነም ሮይተርስ በዘገባው አመልክቷል። አሜሪካ በቀጥታ ከምታደርገው የገንዘብ ድጋፍ ባሻገር የአየር ላይ ጥቃት መከላከያ መሳሪያዎች ድጋፍ እንደምታደርግ የዩክሬን ምክትል ጠቅላይ ሚኒስትር የሆኑት ዩሊያ ሲቪሪዲንኮ መግለጻቸውን ሮይተርስ በዘገባው አመልክቷል። የዩክሬኑ ጠቅላይ ሚኒስትር የሆኑት ዴኒስ ሼሚያል እንደተናገሩት ስምምነቱ እኩል ተጠቃሚነት እንደሚኖረው የተናገሩ ሲሆን፣ የሁለቱ ሀገራት የዚህ ስምምነት ተሻጋርነት ለአስር ዓመታት የሚቆይ እንደሆነ ተናግረዋል። ሁለቱ ሀገራት ለፈንዱ የሚያደርጉት የገንዘብ ድጋፍ በካሽ ገንዘብ እንደሚሆን ሲነገር እስካሁን አሜሪካ የምታደርገው ድጋፍ በእዳነት እንደማይቆጠር ተገልጿል። ከዚህ ውጪ አሜሪካ ከስምምነቱ በኋላ ለዩክሬን የምታደርገው ወታደራዊ ድጋፍ ብቻ የሚታሰብ እንደሆነም ጠቅላይ ሚኒስትሩ አስታውቀዋል። አሜሪካ በሶስት ዓመቱ የሩሲያና ዩክሬን ጦርነት ያደረገችላትን ድጋፍና ወታደራዊ እርዳታ ተመነን በተመለከተ የሁለቱ ሀገራት የሚያወጡት መረጃ የተለያየም ሲሆን አሜሪካ ለዩክሬን ባደረገችው ወታደራዊ ድጋፎች የመጀመሪያ ተርታ ላይ የምትሰለፍ እንደሆነ ኬል የተባለ የጀርመን የጥናት ተቋም ገልጿል። ጦርነቱ ከተጀመረበት ሶስት ዓመት በፊት ጀምሮ አሜሪካ ለዩክሬን 72 ቢሊዮን ዶላር ድጋፍ ያደረገች መሆኑን ይህ የጥናት ተቋም አስታውቋል። አሜሪካ የሁለቱን አገራት ጦርነት ለማስቆም የተለያዩ ጥረቶችን እያደረገች እንደሆነ እየተነገረም ቢሆን አሁንም ቢሆን ጦርነቱ መቋጫ እያገኘ አይመስልም። ሩሲያ በትላንትና ዕለት በዩክሬን የጥቁር ባህር የወደብ ከተማ በሆነችው ኦዴሳ ባድረሰችው የድሮን ጥቃት ሁለት ሰዎች እንደ እንደተገደሉ ተነግሯል። ከሞቱት ሰዎች ባሻገር 15 ሰዎች ጉዳት እንደደረሰባቸው ተገልጿል። ጥቃቱ በተፈጸመበት አካባቢ እሳት እንደተነሳ የተገለጸ ሲሆን የአደጋ ጊዜ ሰራተኞች ጥቃቱ የአካባቢውን መሰረተ ልማቶች እንዳወደመ መናገራቸውን ሮይተርስ በዘገባው አመልክቷል። ጥቃቱ የግል የመኖሪያ ቤቶች፣ ሱፐር ማርኬቶች ትምህርት ቤቶችን እና መኪኖች ላይ ጉዳት እንዳደረሰ የአካባቢው ባለስልጣን ኦሌህ ኪልፐር በማህበራዊ ትስስር ገጻቸው ላይ አስፍረዋል። በአንዳንድ ቦታዎች እሳት መነሳቱን የገለጹት ባለስልጣኑ የአደጋ ጊዜ ሰራተኞች እሳቱን በቁጥጥር ስር ስለመዋላቸው ነው የተናገሩት። የዩክሬን የአየር ኃይል እንደገለጸው ሩሲያ አምስት የባሊስቲክ ሚሳኤል መተኮሷን የገለጸ ሲሆን ከዛ ባለፈም መቶ ሰባ የሚጠጉ ድሮኖችን መጠቀሙንም ገልጿል። የአየር ኃይሉ ከተተኮሱበት መሳሪያዎች መካከል 74 የሚሆኑ ድሮኖችን በመምታት መጣሉን ያሳወቀ ሲሆን 68 ድሮኖች ደግሞ በሌሎች ምክንያቶች ጥቅም ላይ ሳይውሉ እንደቀሩ ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማቆም መቃረባቸውን ባሳለፍነው ሳምንት መናገራቸው የሚታወስ ሲሆን ይሁን እንጂ አሁንም ሩሲያ በተደጋጋሚ እየፈጸመች በመጣቸው ጥቃቶች የሟቾችና በጥቃቱ የሚቆስሉ ሰዎች እየጨመሩ ስለመምጣታቸው ሪፖርቶች እያመለከቱ ነው። ይህንን ተከትሎም ዕለት ተዕለት የሚፈጸሙ ጥቃቶች ለንጹሐን ዜጎች ሞት ምክንያት እየሆነ መምጣቱን የተባበሩት መንግስታት ድርጅት ማክሰኞ ዕለት በኒውዮርክ ባወጣው ሪፖርት አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ የፈረንጆቹ 2025 ከገባ ባሉት 3 ወራት ብቻ 2641 ሰዎች በተፈጸመ ጥቃት እንደተጎዱ ባወጣው ሪፖርት ማስታወቁን አሶሽትድ ፕሬስ ዘግቧል። ይህም ባለፈው ዓመት ከነበረው ተመሳሳይ ወቅት ጋር ሲነጻጸር በ900 የሚበልጥ እንደሆነም ሪፖርቱ አመልክቷል። በተመሳሳይ በዚህ ዓመት ሚያዚያ ወር ብቻ በሩሲያ ጥቃት የተጎዱ ሰዎች ቁጥር ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ46 በመቶ እንደጨመረ ተመላክቷል። ይህም የጦርነቱ ማብቂያ የት ነው የሚል መሠረታዊ ጥያቄ እያስነሳ ይገኛል። ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ በኋላ ሩሲያና ዩክሬን በጥቁር ባህር የሚያደርጉትን ጦርነት ለማቆም የተኩስ አቁም ስምምነት ማድረጋቸው የሚታወስ ነው። ከዛ ባለፈም በሁለቱ ሀገራት መካከል በዩክሬን የኃይል መሰረተ ልማት ላይ የሚደረገውን ጥቃት እንዲቆም የሚያደርግ ስምምነት ላይ የተደረሰን ቢሆን ዘላቂ የተኩስ አቁም ስምምነት ሊደረሰ የተቻለበት ሁኔታ መፈጠር ባለመቻሉ ጦርነቱ አስከፊ ሰብአዊና ቁሳዊ ውድመትን እያስከተለ ቀጥሏል። አሜሪካ የማዕድን ስምምነቱን ከዩክሬን ጋር ትፈርም እንጂ የሁለቱን ሀገራት ጦርነት ለማስቆም አሁንም ፈተና መሆኑ የማይቀር መሆኑ እየተገለጸ ነው። ባሳለፍነው ሳምንት ትራምፕ ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽ ሁለቱ ሀገራት የሰላም ስምምነት ላይ እንዲደርሱ ቀነ ገደብ ሰጥተው እንደሆነ ተጠይቀው ነበር። ይህንን ተከትሎ የራሴ ቀነ ገደብ አለኝ ሲሉ የመለሱት ትራምፕ የሰላም ስምምነቱ ፈጣን እንዲሆን እንደሚፈልጉም ገልጸዋል። ይሁን እንጂ ጦርነቱ እንዳልቆመ በተጨባጭ እየታየ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በትላንትናው ዕለት ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማቆም ንግግር ለማድረግ ፈቃደኛ መሆናቸውን በቃል አቀባያቸው በኩል አስታውቀዋል። ጦርነቱን ለማቆም በአሜሪካ አሸማጋይነት ጥሩ ጥረቶች እየተደረጉ እንደሆነ የገለጹት የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ፣ ይሁን እንጂ ከዩክሬን ጋር የሚደረገውን ጦርነት አሜሪካ በምትፈልገው ፍጥነት ለማቆም የሚቻል እንዳልሆነና ጦርነቱን ለማቆም ውስብስብ እንደሆነ ገልጸዋል። ይህ አሜሪካና ሩሲያን ወደ አላስፈላጊ ግጭት ሊከታቸው ይችላል ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከምርጫ ዘመቻቸው ወቅት ጀምሮ በሁለቱ ሀገራት መካከል የሚደረገውን ጦርነት ለማስቆም እንደሚፈልጉ በተደጋጋሚ ሲገልጹ ነበር። ይሁን እንጂ ከሶስት ዓመታት በላይ የዘለቀው ከሁለተኛው የዓለም ጦርነት በኋላ በአውሮፓ አስከፊ ውድመትን አድርሷል የተባለው ይህ ጦርነት እስካሁን መቋጫ ሊያገኝ አልቻለም። ትራምፕ ጦርነቱን ለማስቆም ተደጋጋሚ ሙከራዎችን ያደረጉም ቢሆን አሁን አሁን በሁለቱ ሀገራት መሰላቸት እየታየባቸው እንደሆነ ተነግሯል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ጦርነቱን ለማስቆም በፖለቲካዊና ዲፕሎማሲያዊ መንገዶች ንግግር ለማድረግ ፈቃደኛ ናቸው ሲሉ የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ገልጸዋል። ፔስኮቭ ሩሲያ ጦርነቱን ለማስቆም ፈቃደኛ እንደሆነች በመግለጽ ይሁን እንጂ ከዩክሬን በኩል ምላሽ የለም ሲሉ ተናግረዋል። ከፔስኮቭ ንግግር በኋላ ምላሽ የሰጡት የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ በበኩላቸው በ ኛውን በኩል ሩሲያ የተኩስ አቁም ስምምነትን የምትፈርም ከሆነ ለድርድር ፈቃደኛ እንደሆኑ ተናግረዋል። የአሜሪካ አስተዳደር በተያዘው ሳምንት እንዳስታወቀው ሁለቱ ወገኖች በአፋጣኝ ወደ ስምምነት እንዲመጡ ፍላጎት ያለው እንደሆነ አስታውቋል። ይሁን እንጂ ይህ በቶሎ የማይሆን ከሆነ የሰላም ንግግር ጥረቱን ለማቋረጥ ሊገደድ እንደሚችል አስጠንቅቋል። የአሜሪካ ስቴት ዲፓርትመንት ቃል አቀባይ ታሚ ብሩስ እንደተናገሩት አሁን ባለው ሁኔታ ሁለቱ ሀገራት ጠንካራ የሚሉትን የጦርነት የማቆም ምክረ ሀሳብ ማቅረብ አለባቸው ሲሉም ተናግረዋል።